ሰላም ጤና ይስጥልኝ እንደምላችኋል። እንኳን ተመልሰን በሰላም ደስ ቻናል ተገናኘን። ዛሬ የምንቀጥለው የካሮካን ትምህርታችን ነው ማለት ነው። ካሮካን ዲፌንስ ማለት በኦፖነንታችሁ ሳይድ ኢፎርን የሚጫወት ከሆነ ነጭ፣ እናንተ ለኢፎር በሲሲክስ የምትሰጡትን ምላሽ ነው እያየን የምንገኘው ይሄ ኦፕኒንግ ሞስት ላይክሊ በጣም ብዙ ጊዜ ከዚህ በኋላ የሚያጋጥመን ዲፎር እንደሆነ ተነጋግረናል። ግን ዲፎርን ከመጫወት ይልቅ ሌላ ነገር ቢጫወቱ ምን ማድረግ አለብን የሚሉትን ቲዎሪዎች እያጠናን እንገኛለን። ዛሬ የምናየው ናይት ቱ ኤፍ ስሪን እና ሲፎርን ነው። ሶ እነዚህን ኦፕኒንጎች ወይም ደግሞ ነጭ እናንተ ሲ ሲክስን ኮሚት ካደረጋችሁ በኋላ ምን ሊጫወት ይችላል የሚለውን ሁለቱን ሙቮች ዛሬ እናያለን ማለት ነው። ከዚህ በፊት በነበረው ቪዲዮ የናይት ቱ ሲስሪን አይተናል። ይሄ ወደ ቱናይት ቬሬሽን ወይም ወደ ቱናይት አታክ ወይም ደግሞ ወደ ክላሲካል ቬሬሽን እንደሚሄድ ተመልክተናል። እሱም የነበሩትን ቪዲዮዎች ማየት ትችላላችሁ። በደንብ ኢንዴፕስ አይተናችኋል። ዛሬ የምናየው እነዚህን ሁለት ኮንሴፕቶች ነው ማለት ነው። ኦኬ መጀመሪያ ናይት ቱ ኤፍ ስሪን እነይ ናይት ቱ ኤፍ ትሪን የሚጫወት ከሆነ ነጭ፣ ይሄ ብዙ ሴንስ የሚሰጥ ጨዋታ አይደለም። ኖርማሊ የኢታሊያንን ስትጫወቱ፣ ስፓኒሽን ስትጫወቱ ኢት ሜክስ ሰንስ። የናይት ቱ ኤፍ ትሪ ዋነኛ ዓላማው ኢ ፋይቭን ጥቁር እንዳይጫወት ስኩዌር ለመያዝ ነው። በዚህ ኮንሴፕት ግን ስፔሻሊ ካሮካንን ለመጫወት ኮሚት እንዳረጋችሁ ካወቀ በኋላ ይሄን መጫወቱ ብዙ አይጠቅመውም። ለምን እኛ ለዚህ ዳይሬክትሊ ምላሽ የምንሰጠው በዲ ፋይቭ ነው። እናንተ just simply d5 በመጫወት ጨዋታችሁን መቀጠል ትችላላችሁ። መጫወት ያለባችሁ d5 ነው። ናው d5 ሁለት ነገር አለው። የዚህ ናይት ዴቨሎፕመንት ሴንስ የማይሰጥበት ሁለት ነገር እንዳልኳችሁ d5 ሲጀምር የኛ ኢንተረስት አይደለም። ቁጥር ሁለት ይሄ ናይት ዴቨሎፕ ፕሮቴክት የሚያደርገው ፖን የለም most likely ዚህ ጋር ይህንን square ይሄን ናይት ዴቨሎፕ አድርገን ፕሮቴክት የምናደርገው ስኩዌር ይኖራል። ሶ ይሄን ናይት ኢኒሻሊ ዴቨሎፕ ማድረጉ ብዙ ሴንስ አይሰጥም። ናው እናንተ ዲፋይፍን ከተጫወታችሁ በኋላ ነጭ ሁለት ነገር ነው ሊጫወት የሚችለው። የመጀመሪያው ካፕቸር አድርጎ ሊቀጥል ይችላል። ለኛ ይሄ ችግር የለውም። የምንፈልገውም ካሮካንን ስንጫወት የሱን ሴንትራል ፖን ለኛ ሳይድ ፖን መለወጥ ነው። ኢሚዲየት የምንፈልገው ነገር አግኝተናል። ናይታችንን ዴቨሎፕ አድርገን መቀጠል እንችላለን። ኢሲክስን ተጫወተን ቢሸፓችን አክቲቭ መሆን ይችላል። ናይታችን ዴቨሎፕ ማድረግ ይችላል። ክዊናችን አክቲቭ የሆነ ያዳያጎን አላላት በጣም ወሳኝ የሆነ አክቲቪቲ። ለዛውም ሴንተር ስኩሮቹን እኛ ኮንትሮል አድርገን እንቀጥላለን ማለት ነው። ኦፍ ኮርስ ይሄንን ነጭ አይፈልግም። ሁለተኛ ነገር እናንተ ዲፋይፍን በመጫወታችሁ ነጭ ላይ ቴምፖ ጌን አድርጋችኋል። ይሄ ማለት የእናንተ ዲፖን የሱን ኢፖን አታክ እያደረገ ነው ያለው። እንደምታዩትም ደግሞ ከሆነ ይሄ ፖን ምንም አይነት ፕሮቴክሽን የለውም። ሶ ለዚህ ነጭ የተወሰኑ ምላሾች አሉት። እንዳልኳችሁ ካፕቸር የሚያደርግ ከሆነ ኢሚዲየትሊ ሴንተሩን ለእናንተ አሳልፎ እየሰጠ ያለው፣ ዋና የምንፈልገው እና ፕሪንሲፕል የሆነ ጨዋታ እንድንጫወት የሚረዳን ዋነኛው ነገር እሱ ስለሆነ በደስታ ኤክስቼንጁን እንቀበላለን ማለት ነው። ግን ኤክስቼንጅ ማድረግ አይፈልግም። ሶ ለዚህ ሁለት ምላሽ አለው ይህንን ፖን ኤክስቼንጅ ከማድረግ ይልቅ ፕሮቴክት ማድረግ ሊፈልግ ይችላል። ማድረግም ያለበት ፕሮቴክት ነው። ሶ ይህንን እንዴት ያርግ? የተወሰኑ አማራጮች አሉት። የመጀመሪያው በፖን በዲስሪ ይህንን ፕሮቴክት ለማድረግ ሊሞክር ይችላል። ይሄ አይመከርም እንዳልኳችሁ ሁለት ነገር ዲፖኑ ዲፎር ላይ ነው እንጂ ቢሎንግ የሚያደርገው ወይም ደግሞ ቦታው ዲፎር ላይ ነው እንጂ ዲ ስሪ ላይ አይደለም በጣም ለነጭ ኤክስትሪምሊ ፓሲቭ ነው ቁጥር ሁለት ይሄንን የሚጫወት ከሆነ ወይን ፖን ሳክሪፋይስ ማድረግ አለበት ወይን ካስሊንግ ራይት ሳክሪፋይስ ማድረግ አለበት ለምን እኛ ኢሚዲያትሊ ይሄንን ካፕቸር አድርገን እንቀጥላለን ናይቱ ላይ ቴምፖጌን እያደረግን ያለ ነው ሶ ወይን ናይቱን ማሸሽ አለበት ወይን ሪካፕቸር ማድረግ አለበት ሞስት ላይክሊ ሪካፕቸር የሚያደርገው ሪካፕቸር ካደረገ ክዊን ኤክስቼንጅ አድርገን በቴምፖ ቼክ መስት ነው፣ ግዴታ ነው፣ ኦንሊ ሙቭ ኪንጉ ካፕቸር እያደረገና ይቀጥላል። ዊች ሚንስ ካስሊንግ ራይት ነጭን አሳጣ ነው ማለት ነው። ሁለተኛ ነገር እንዳልኳችሁ ይህንን ናይት እንዲበላበት ካልፈለገና ሪካፕቸርን ማድረግ ካልፈለገ ናይቱን ማንቀሳቀስ አለበት። ይሄ ናይት የትም ተንቀሳቀሰ የት፣ እኛ ሲምፕሊ ከፈለግን ካፕቸር እያደረግን እንቀጥላለን። የአንድ ፖን አድቫንቴጅ ነጭ ላይ ጌን እናደርጋለን ማለት ነው። ሶ ይሄ ዲስሪ በጣም በጣም በጣም ፓሲቭ የሆነ ሙቭ ነው። ሁለተኛ ኦፕሽን ሜቢ በቢሸፑ መቶት ጋር ይህንን ፕሮቴክት ለማድረግ ሊሞክር ይችላል። አጌን ይሄኛውን ብዙ የሚመከር ነገር አይደለም። እዚህ ጋር ቴክኒካሊ ለምሳሌ ካስል ለማድረግ ስፔስ ለቆ ሊሆን ይችላል፣ ግን ዴቨሎፕመንቱ ላይ በጣም ትልቅ የሆነ ጫና አሳደዋል ራሱ ላይ። እዚህ ጋር ዲፖኑ ላይ በቢሸፑ መንገድ ዘግቷል። ዲፖኑ እዚህ ቢሸፕ ላይ መንገድ ዘግቷል እና ለዴቨሎፕመንት በጣም የማይመከር ስትራክቸር ነው። በዚህ ሰዓት እኛ ሪካፕቸር ማድረግ አይጠበቅብንም። ለምን ካፕቸር የምናደረግ ከሆነ ሌቴ ለምሳሌ ካፕቸር አድርገን የምንቀጥል ከሆነ ቢሸፑ ካፕቸር ያደርጋል በናይት ቴምፖ ጌን ለማድረግ ሊሞክር እንችላለን፣ ግን የሱም ናይት ዴቨሎፕ አድርጎ ሊቀጥል ይችላል። አጌን ኢኳል ፖዚሽን ነው። ልመልሳችሁና እዚህ ጋር ኤክስቼንጅ ከማድረግ ይልቅ ዴቨሎፕመንታችንን እያመንቀጥል ሞር ሶሊድ የሆነ ዴቨሎፕመንት ሁሌ ይሄ ላይት ስኩዌር ቢሾፓችሁ ይህንን ናይት ፒን ለማድረግ እድሉን ካገኘ ሁሌ የተጠቀሙት። በዚህ ፖዚሽን አንድ ነገር አለ። ኤች ስሪን የመጫወት ቻንሱ በጣም ዝቅተኛ ነው። ኢቨን የሚጫወትም ከሆነ ይሄንን ፒን ስቲል ፐርሲስት ማድረግ ትችላላችሁ። ምንድን ነው አይዲያው? ሌትሴ ለምሳሌ ኤች ትሪን ተጫወትኩ ቢል ወደ ኤች ፋይቭ ቢሸፓችን እንመልሳለን። ስቲል ካስል ማድረግ ያለበት በኪንግ ሳይድ፣ ይሄን መጫወት አይችልም። ይሄንን የጂ ፎርን መጫወት በጣም ሪስኪ ነው። ለምን? ኪንግ ኩን ሳይድ ምንም አይነት ዴቨሎፕመንት የለው። ይሄ ቢሸፑ መንቀሳቀስ አይችልም ገና። ናይቱ ዴቨሎፕመንት ማድረግ አለበት። ኩንዋ መንቀሳቀስ አለባት በኩን ሳይድ ካስል ለማድረግ ማለት ነው። ይሄንን በጣም ሪስኪ ስለሚሆንበት እዚህ ጋር ኢቨን ኤች ስሪን ከተጫወተ በኋላ ሞስት ላይክሊ ካስል አድርጎ ነው የሚቀጥለው። ይሄ ፒን ስቲል በጣም ፕሬዥር ይኖራሉ፣ ወይም ደግሞ ጫናው እንዳለ የሚሆነው። ሁለተኛ ነገር ኢቨን ሌት ሴይ ካስል እንኳን ባያደርግ እና የሆነ ሪስክ የሆነ ሙቭ እንኳን ቢሄድ ይሄ ቢሸፕ እንደምታዩት ከሆነ እዚህ ፖር ላይ ተጨማሪ ፕሬር ወይም ጫና እያሳደርን ልንቀጥል ነው ማለት ነው። ስለዚህ ለነጭ ይሄ የሚመች ኢንቫይሮንመንት አይደለም። ሶ ለዚህ ኢሚዲየትሊ ምላሽ ቶሎ የሚሰጠው ምንድነው? ጀስት እሱም ቶሎ ብሎ ናይቱን ዴቨሎፕ ነው ማድረግ የሚፈልገው። እኛም እዚህ ጋር ሲምፕሊ እዚህ ሴንትራል ፎናችን ላይ ጫና እየበዛ ስለሆነ ጀስት ሁሌ ይህንም ፖን ፕሬር ካለበት አሁን ቢሸፓችን ዴቨሎፕ አድርጓል። መንገድ አንዘጋም ኢሲክስን ተጫውተን ይህንን ዲፌንድ ማድረግ እንችላለን። ለቢሸፓችን ጥሩ የሆነ ዳያጎናል ክሬት ማድረግ እንችላለን ማለት ነው። እዚህ ጋር ቢሸፑን ስቲል ወደ ኢቱ መልሶ ይህንን ዴቨሎፕ አድርጎ ቢሸፕ ማውጣት ይኖርበታል። እንደምታዩት ከሆነ ሴንተሩን ሞር ኮንትሮል እያደረግን ያለነው እኛንን ትሬድ አድርገን እዚህ ጋር ቴምፖ ጌም ማድረግ እንችላለን ብዙ ነገሩ ነጭ እንደምታዩት ከሆነ በጣም ፓሲቭ የሆነ ጨዋታ ነው እየተጫወተ ያለው። ለጥቁር ለሚያደርጋቸው ሙቮች ነጭ ምላሽ እያሰጠ ነው ያለው። ሶ ኖርማሊ ቼስት ላይ ነጭ ጨዋታውን ስለሚጀምር ቴምፖ ሁሌ በነጭ በኩል ነው ያለው እና ይሄንን ኢሚዲየትሊ ለኛ አሳልፎ ነው የሚሰጠው። እኛ ይሄንን በተለያየ መልኩ አድቫንቴጅ መውሰድ እንችላለን ማለት ነው። ሶ ዴቨሎፕመንታችንን መቀጠል እንችላለን። እንደምታዩት ከሆነ ናይታችን እዚህ ፖር ላይ ፕሬዥር እያደረገ ስለሆነ ዲስሪ መጫወት አለበት። እንደምታዩት ከሆነ ሙሉ በሙሉ የነጭ ለጥቁር ሪስፖንድ እያደረገን ያለው ስለዚህ እንደዚህ አይነት ፓሲቭ የሆነ ሙቭ እንዳልኳችሁ፣ ይሄ ሁሉ እየመጣ ያለው ራሱ ላይ መንገድ ዘግቶ ፕሮቴክት ለማድረግ የሚሞክር ከሆነ ስ ጫና ማሳደር፣ ፕሬዥር ማሳደር፣ ዴቨሎፕመንታችሁን መቀጠል፣ ሴንተሩን ኮንትሮል ማድረግ ሲምፕሊ ይህንን ፕሪንሲፕል ከተከተላችሁ እራሱ ይህንን አይዲያ መሸምደር አይጠበቅባችሁ። በቃ ሲምፕሊ ዴቨሎፕመንታችንን መቀጠል፣ እኛ ትሬድ ስናደርግ ለነጭ የሚጠቅም ትሬድ ከሆነ አለማድረግ እና እንደዚህ አይነት ሶሊድ የሆኑ ጨዋታዎችን መጫወት እንችላለን ማለት ነው። ልመልሳችሁና እዚህ ጋር እናንተ ዲፋይፍን ከተጫወታችሁ እንዳልኳችሁ ይሄ ፖን ሉዝ ያደርጋል ወይም ካስሊንግ ራይት ሉዝ ያደርጋል። ይህን አሁን እንዳያችሁት በጣም ፓሲቭ የሆነ ምላሽ ነው። ራሱ ላይ መንገድ ዘግቷል። ዴቨሎፕመንቱን አፌክት አድርጓል። አጌን የሚመከር ሙቭ አይደለም። እዚህ ጋር ቤስት ሙቭ ነጭ ሊጫወት የሚችለው ናይቱ ሲስሪን ነው። ናይቱ ሲስሪን የሚጫወት ከሆነ ይህንን ከዚህ በፊት የነበረውን ቪዲዮ አይታችሁ ከሆነ ምን አይነት ቬሪሽን ላይ እንደመጣን አይታችኋል። ሲ ቤዚካሊ ቱናይት አታክ ትራንስፖዝ አድርገናል ማለት ነው ናቹራሊ እዚህ ጋር መልሳችሁና ቱናይት ሞስት ላይክሊ ይሆን የነበረው እኛ ሲክስን ከተጫወትን በኋላ መጀመሪያ ይሄንን ናይት ይጫወታል። ከዛ ይሄንን ፖንሽ ስናደርግ ወይ ዲፋይፍን ስንጫወት በኋላ ይሄ ይመጣ ነበር። ሶስተኛው ሙቭ ላይ ናይት ኤፍ ስሪን ቢጫወት በቱ ናይት አታክ ቬሬሽን ላይ ነው የምንገባው ማለት ነው። ግን በዚህ ዙር መጀመሪያ ይሄንን ይጫወትና እናንተ ዲፋይፍን ስትጫወቱ ሞስት ላይክሊ መልሶ ወደ ሲ ስሪ ትራንስፖዝ ያደርጋል ማለት ነው። ወደ ቱ ናይት አታክ እንሄዳለን ማለት ነው። ይሄንን ከዚህ በፊት የነበረው ቪዲዮ ላይ አይተናል። ካፕቸር ታደረጋላችሁ፣ ናይቱ ሪካፕቸር ያደርጋል፣ ናይት አታክ ታደረጉታላችሁ። ይሄንን ናይት ምንም ቢፈጠር አይደር ወይን በኩዊኑ ዲፌንድ ማድረግ አለበት፣ ወይን ካፕቸር ማድረግ አለበት ብለናል። ሞስት ላይክሊ ካፕቸር የሚያደረገው በጂ ፖናችን ሳይሆን በኢፖናችን መውሰድ እንዳለብን ከዚህ በፊት የነበረው ቪዲዮ ላይ በጥልቀት እና በዲቴይል ተመልክተናል። እሱን ቪዲዮ ተመልሳችሁ ማየት ትችላላችሁ ማለት ነው። እንመለስና ይሄንን የሚጫወት ከሆነ ቴክኒካሊ ትራንስፖርት ያደረግነው ወደ ቱናይት አታክ ነው ማለት ነው።